ሰላም ጤና ይስጥልኝ። ውድ የጉርቲንግስ የጥሩ ነገር ፕሮግራም ተከታታዮች እንኳን በድጋሚ ወደ እኔ ቻናል በሰላም መጣችሁ። ላለው እንግዲህ ያው እንደምታውቁት የቻናል ስም ጉርቲንግስ ወይም ጥሩ ነገሮች ይባላል እና እንግዲህ በእኔ ፔጅ መልካም የምላቸውን አስተማሪ ምላቸውን ለጤናችን ለስብዕናችን ይጠቅመናል የምንላቸውን ነገሮች እናንተን ለማካፈል ሞክራለሁኝ። እንግዲህ ዛሬ እንደምታዩት የመጨረሻው ጥያቄ የሚል አርዕስት ነው ይዤ የመጣሁት። ጥያቄ ከምጠይቃችሁ በፊት እንግዲህ ያው የመጨረሻ ጥያቄ ነው ብያለሁ። የመጨረሻ ጥያቄ ነው የምጠይቃችሁ። ከዛ በፊት ግን የሆነ ቦታ አልውሰዳችሁ። ጊዜው ትንሽ ረዘም ይላል። ሁለት ሺህ አስራ አንድ ነው። 2011 እንደምታውቁት፣ አይ ዶንት ኖ ፖለቲከኞች ካላችሁ ልታግዙኝ ትችላላችሁ። ወደ አፍሪካ ነው የምወስዳችሁ። በ2011 በአፍሪካ ስፔሻሊ ሊቢያ የምትባለውን አገር አብረን እንድናይ እሞክራለሁኝ። ሶ ሊቢያ በ2011 ፕሬዚዳንቷ ሙሀመድ ጋዳፊ ነበሩ። እናንተ የፖለቲካ ምክንያታችሁን ሪዝናችሁን ፕሊዝ አይ ወን ለርን ፍሮም ዩ ጋይዝ ጻፉልኝ እና መማር ፈልጋለሁ ከናንተ እኔ የፖለቲካ እውቀቴ በጣም ትንሽ ነው እና ከናንተ መማር ፈልጋለሁ እና የምወስዳችሁ አፍሪካ ሀገር አፍሪካ ሀገር ውስጥ ላለችው ስለ ሊቢያ ነው የማወራችሁ ሊቢያ በ2011 ፕሬዚዳንቷ ሙሀመድ ጋዳፊ ይባል ነበረ እስከ 2011 ጊዜ ማለት ነው በ2011 ያው ብዙ አይ ቲንክ የእርስ በርስ ጦርነት ነበራቸው ቤተመንግስቱ እንዳልሆነ አድርገውን የገደሉት፣ እሱም ፖለቲካውን አስረዱኝ ብያቸኋለሁ። እንደምታስረዱኝ ተስፋ አደርጋለሁ። ግን እዛ የወሰድኩባቸው የወሰድኩባችሁ ምክንያት ምንድን ነው? ሙሐመድ ጋዳፊ ልጆች አሉት። አራተኛው ልጁ ስሙ ማን የሚባለው መሰላችሁ? ሃኒባል ጋዳፊ ይባላል። ሃኒባል ጋዳፊ ይባላል። የሃኒባል ጋዳፊ ሚስት አለው፣ ልጆች አሉት። ሚስቱ ሰራተኛ ነበራት ሰራተኛዋ ደግሞ ኢትዮጵያዊ ሰራተኛ ነው፣ ሰራተኛ ነች። እና ስሟን ለጊዜው ስሟ ማን ይባላል መሰላችሁ? ሸዋዬ ሙሉነት ትባል ነበር፣ በ2011 ማለት ነው። እና ስልጣኑ ሲወርድ ወይም ቤተ መንግስቱ ሲገቡ የተገኘውን ነገር ላሳያችሁ ማለት ነው። አይ ቴክቴ ፒክቸር እናንተም ጎግል ማድረግ ትችላላችሁ፣ ማየት ትችላላችሁ። እኔ እንደዚህ አድርጌዋለው። የዋለው ሲኔ ነው ያወጣው ይሄንን ዘገባ። አይሆፕ ታዩታላችሁ ብዬ አስባለው። ሸዋየ ሙሉነ 2011 ችንት መስል ነበረ። ሸዋየ ሙሉነ ትባላለች። ኢትዮጵያዊ ሰራተኛ ናት። መሀመድ ጋዳፊ አራተኛው ልጅ ሃኒባል ጋዳፊ የቤት ሰራተኛ የባለቤቱ ሰራተኛ ሆና ነው የተገኘችው። እንግዲህ ሴኔ ነው ሴኔ ነው ይሄንን ዜና ያቀረበው እና ምንድን ነው የሆነችው? እንትኑ ከስልጣኑ ሲወርድ ያው ቤቱ ምኑ ሲተረማመስ እቺ ኢትዮጵያዊ ሰራተኛ ተገኝታለች። ያው ፖለቲካውን አስረዱኝ ብያችኋለሁ፣ ታስረዱኛላችሁ ብዬ ተስፋ አደርጋለሁ እና እንደዚህ ሆኗን ያገኘዋት ምንድነው የሙሐመድ ጋዳፊ ልጅ ሃኒባል ጋዳፊ እሱ ሚስቱ ሙቆኋላዋ ላይ ደፍት አባት ነበረ። ከአንዴም ሁለቴም ነው። ታሪኩን ሰርች አድርጉት። በ2011 መሐመድ ጋዳፊ ኢትዮጵያን ሜድስ ብላችሁ ሰርች ብታደርጉ ታገኙታላችሁ። እና እና ቺሴት አሁን ግን ያው ታክማለች። ትልቅ ሆስፒታል ደርች ሆስፒታል ወስደው አሳክመዋታል። አይሆፕ ያለችበት ሁኔታ መልካም እንደሚሆን አምናለሁ። ይህንን ቪዲዮ በአጋጣሚ ካየሽው ሸዋዬ ሙሉ ነ። ዩር ሰርቫይቨር እወድሻለሁ፣ አከብርሻለሁ፣ መልካም ሁሉ እንዲሆንልሽ እመኝልሻለሁ። እግዚአብሔር ቢዩቲፉል ላይፍ እንዲሰጥሽ ደግሞ መልክቴን አስተላልፋለሁ። በዚህ አጋጣሚ ግን ለትምህርታችን ይሆናል ብዬ ነው ይሄንን ያቀረብኩት ማለት ነው። ኢቭን ኢፍ የብዙ የ2011 ታሪክ ቢሆንም ይህንን ታሪክ እንማርበታለን ብዬ ስላሰብኩን ያመጣሁት ማለት ነው። እና እንግዲህ ፖለቲከኞች የፈለጋችሁትን በሉት። ለምን ማሁ ጋዳፊ ከስልጣኑ ወረደ የሚለውን እናንተ ልታስተምሩኝ ትችላላችሁ። አን ፈቃድ ፈቃደኛ ነኝ። ግን እኔ ከዚህ የተረዳሁት ምን እንደሆነ ልንገራችሁ። እቺ ሴት እንግዲህ ሴኔ ነው የዘገባት ብዙ ታዋቂ ታዋቂ ጋዜጠኞች ዘግበዋታል። ግን እች ሴት እንደዚህ መሆኗ የታወቀው ምንድን ነው መሐመድ ጋዳፊ ከስልጣኑ ከወረደ በኋላ ነው። መሐመድ ጋዳፊ ከስልጣኑ ባይወርድ ኖሮ ስለዚህ ሴት አንሰማም ነበረ። ስለዚህ ምስኪን ሴት አንሰማም ነበረ ማለት ነው። ስለዚህ እኔ የተረዳሁት ምንድን ነው ያው ፖለቲካውን ንገሩኝ ብያለው ደጋገምኩት መሰለኝ። ግን እግዚአብሔር እናንተን መታደግ ከፈለገ፣ እናንተን ማዳን ከፈለገ፣ እናንተን ለእናንተ ግድ ማለት ከፈለገው ከፈለገ መንግስት ይገለብጣል ልላችሁን የፈለኩትኝ እና ታሪክ አለ መጽሐፍ ቅዱስ ላይ ሁሌ የምጠቅሰው አለ እግዚአብሔር መቶ በጎች ቢኖሩት ዘጠና ዘጠኙ ቢኖሩት እኮ ስለ አንዱ ፍለጋ ይሄዳል ይሄ ነው ስለ አንዱ ፍለጋ ይሄዳል የሚባለው ይሄ ነው ስለ አንዲቷ ምስኪን ሰራተኛ ለእኔ በእምነቴ ምንድን ነው መንግስትን ገልብጠዋል ብዬ ነው ማስበው፣ እችን ሴት ለመታደግ ማለት ነው። አለበዚያ ድምጿን ማንሰማ፣ ቤተሰቦቿን ማንሰሙ፣ ዜናም አትሆን ምና ማለት ነው። እና እግዚአብሔር ስለ ሰው ልጅ ግድ ይለዋል። ፈጣሪ ስለ ሰው ልጅ ግድ ይለዋል። እና እናንተን መታደግ ከፈለገ እኔ እናንተ ዝም ብንል መንግስትንም ሊገለብጥ ይችላል ብዬ ነው። እማም ነው ባለፈውም ጾም ነበረ። ሁላችሁም ጾማችኋል። ያንን ጾም ጾሙ ምንድን ነው የሚባለው? ነነዌ ጾም ይባል ነበር አይደለም? ከዛ በኋላ ዮናስን ተላከና ሂድና ንገራቸው ነነዌ እንዲጠፉ አልፈልግም ብሎ ዮናስን ላከው እግዚአብሔር። ግን ዮናስ ደን ዋንጎ ን ኬር ፎር ደ ፒፕል ማለት ቢጠፉም ባይጠፉም አይ ዶን ኖ፣ አመለካከቱን እኔ እንጃ። ግን ያው ዮናስ ወደ ነነዌ ህዝቦች መሄድ ትቶ ወዴት ነው የሄደው? ወደ ተርሲስ ወደምትባል ከተማ በመርከብ ተሳፍሮ ነበር የሄደው። እግዚአብሔር ግን ምንድን ነው ያደረገው? ውሃውን መርከቡን አናወጠው። ከዛ በኋላ ያለውን ታሪክ እናንተ ታውቁታላችሁ። የማታውቁትም ሰዎች ሄዳችሁ ማንበብ ትችላላችሁ። እና እግዚአብሔር አንድ ነገር አድርጉ ብሎ ሲልካችሁ ወይንም ውስጣችሁ ሲያስቀምጥ፣ እናንተ እንቢ ብትሉ ባይዘው ወጀብ ነው የሚልክባችሁ እና ማድረግ የምትችሉትን ነገር፣ መታደግ የምትችሉትን ነገር፣ ማዳን የምትችሉትን ነገር፣ በአቅማችሁ ማድረግ የምትችሉትን ነገር። ዝም ብላችሁ እንዳላየ ብታልፉ በህይወታችሁ ወጀብ ነው የሚያጋጥማችሁ። መጨረሻ ላይ አሳ ውስጥ ተከርችሞ ማደር ነው። እኔ አሳ ውስጥ ገብቼ ማደር አልፈልግም። እና በተቻለ መጠን ውስጥ ያለውን ነገር እሰማለሁ፣ ለመታዘዝ ሞክራለሁ። እና ሁላችሁ ፍጹም አይደለንም ፐርፌክት አይደለንም። ግን የምንችለውን ነገር እግዚአብሔር እድሉን የሰጠን አቅሙን የሰጠን ከሌሎች ትንሽ የሻለ ያለ ቦታ ያስቀመጠን ያንን እድል እንድንጠቀመው ነው ያንን እድል፣ ያንን ኦፖርቹኒቲ ካልተጠቀምንበት በውስጣችን ማድረግ የምንችለው መርዳት፣ የምንችለው ማገዝ የምንችለው ነገር ካላገዝን ወጀብ በወጀብ ነው ህይወታችን እንደሚሆነው። እና ሌላም ታሪክ አለ። የሆነ ሰውዬ ቁስለኛ ነበረ እና መንገድ ላይ ቁስሉን ይዞ እንደዚህ እንደዚህ እያለ ሲሄድ ሁለት ሰዎች መንገድ ላይ ያልፉ ነበረ። አንደኛው ናዝራዊ ይባላል፣ አንደኛው ፈሪሳዊ ይባላል። ናዝራዊ ማለት ያው የናዝሬቱ ኢየሱስ ሲባል ትሰማላችሁ አይደል? ናዝራዊ ማለት በጣም መንፈሳዊ ማለት ነው። ሳምራዊ ማለት ደግሞ ያው እግዚአብሔርን ብዙ የማይከተል እግዚአብሔርን የማይወድ ነው። ናዝራዊ ምንድን ነው ያሉ ብሎ ነው አልፎ ትቶት የሄደው። ይሄ ግን ሳምራዊ የሚባለው እግዚአብሔርን የማያውቀው ሰው ግን ምንድን ነው ያደረገው? በቁስሉ ላይ ዘይት አፈሰሰለት። በቁስሉ ላይ ብቻ ሳይሆን ያፈሰሰለት ምንድን ነው ያደረገው? የቤት ኪራይ ተከራየለት፣ ወይም ሆቴል ተከራየለት፣ እንቅልፍ ተኝቶ እንዲያድር ማለት ነው። እና ከነሱ ከሁለቱ የትኛው ነው ጻድቅ እያለ መጽሐፍ ቅዱስ ያወራል። እና አንድ ደግሞ በጣም ደስ የሚለኝን ታሪክ ወይንም ሙስሊም የሆናችሁ በዚህ አጋጣሚ ልታስተምሩኝ ትችላላችሁ። ሼር ብታደረጉኝ በጣም ደስ ይለኛል። ምንድን ነው የሚለው ብዙን ጊዜ ምን ይላል ይላሉ ቆራናቸው። አይ ዶንት ኖው ብታስተምሩኝ፣ አሁን ኦፕን ቱ ለርንግ። ምን ይላል አንዲት ሴት ይላል የምታጠባ ከሆነ ስለምታጠባው ጡት እንኳን መከፈል አለባት ነው የሚለው አሳሩ እርማት አድርጉልኝ። እኔ ብዙ እውቀት የለኝም፣ ግን አንድ ሰው ሼር አድርጎኝ ነበረ እና ሴት ልጅ ምን ያህል እንደምትወደድ እና ሴት ልጅ ምን ያህል እንደምትከበር ቁርአን ሴት ልጅ ስለምታጠባው ጡት እንኳን ክፍያ እንደሚገባት ያስተምራል። እና እንግዲህ እነዚህን ታሪኮች በሙሉ ያመጣሁት ምንድን ነው ቤቴን አግኝቻት ነበረ። ረዘም ላደረግ ጊዜ ቁጭ ብለን አውርተናል። ቤቲ ባይዘዌ በጣም በጣም ትሁት ትሁት ትሁት ትሁት ልጅ ናት። በጣም እርብት ብት ያለች ልጅ ናት። በቃ እንዴት ብዬ ልንገራችሁ? እና ቁጭ ብለን አውርተናል። ብዙ ነገር ሼር አድርጋኛለች። በጣም ጨዋ ልጅ ናት። እዚህ ቦታ የምትናገረው ሼር የምታደርገው በጣም ከደረሰባት በጣም ጥቂቱን ነገር ነው። በጣም ትንሹን ነገር ነው አውጥታ የምትናገረው እና እኔ እሷ ር ስታደርገኝ ለእኔ ማለት ነው። እሷ ለእኔ ር ስታደርገኝ ልቤ በጣም ያዝን ነበረ። በጣም እንደ ሰውም እንደ ሴትም ህመም ሁሉ ነፍሴ ይሰማት ነበረ። በጣም እጨነቅ ነበረ። በጣም ትራውማታይዝድ ሆናለች። እውነቴ ነው የምነግራችሁ እኔ ቆማ መሄዷ ራሱ ለእኔ ተአምር ነው፣ እውነት እናትና አባቶቿ ጸሎት ነው እንጂ ቤቲ የደረሰባት ችግር እጅግ እጅግ ከባድ ነው። እኔ አይምሮዬ ከሚችለው በላይ ነው። አይ ዶንት ኖ፣ እኔ ብሆን ሰርቫይቭ ማድረግ ሁሉ አልመሰለኝም። እና በጣም በብዙ መከራና በብዙ በብዙ በብዙ ችግር ነው ያለፈችው። በጣም ትራውማታይዝድ ሆናለች። ይህንን ትራዋማን ደግሞ ሂል ለማድረግ እጅግ ብዙ ጊዜ ያስፈልጋታል። እና ልላችሁ የምፈልገው ምንድን ነው፣ ቤቲን ማገዝ እንዳለባችሁ ላስገድዳችሁ ነው የምፈልገው ወይንም ልጠይቃችሁ ነው። ይሄ ነው የመጨረሻ ጥራ ጥያቄ ምንድን ነው? እባካችሁ ቤቲን አግዟት ነው በቃ የኔ ልመና። ልጅቱ በጣም በብዙ ችግር በብዙ መከራ እናንተ ከሰማችሁት የበለጠ ወጥታ ከተናገረችው የበለጠ ለአይምሮ ለአይምሮ የሚዘገንን ውስጥን በጣም የሚያስጨንቅ እንደ ሰው እንደ ሴት በጣም የሚያሳዝን ሕይወትን ያሳለፈችው እና የመጨረሻው ጥያቄ ለእናንተ ማቀርብላችሁ እባካችሁ እርዷት፣ እባካችሁ አግዟት የሚል ጥያቄ ነው የምጠይቃችሁ። አይሆ ከዚህ በኋላ ወጥቼ ሌላ እናንተን የማስቸገር ወይንም እናንተን እንዲህ አድርጉላት ብዬ የምጠይቅበት ሁኔታ ያለ አይመስለኝም። ይህ የመጨረሻ የመጨረሻ ጥያቄ ነው ለእናንተ የሚሆነው። ከዚህ በፊት እንደምናውቀው ቤቲን እንርዳት፣ እናግዛት ስትሉ ነበረ፣ ግን እሷ በጣም ጥሩ ሴት ስለሆነች በጣም መልካም ሴት ስለሆነች ነው። ማለት ምን እንደምታደርገው ነገሮቹ አቅጣጫ ስላልነበሩ ከእናንተ ገንዘቡን ወስዳ ምን እንደምታደርገው ወይም ምን እንደሚሆንም ኔክስት ስቴፕ ስላላወቀች ነው። አሁን ግን የእናንተን እገዛ እጅግ አድርጋ ነው የምትፈልገው እና እንደነገርኳችሁም በየእምነታችሁ በየሁሉ በምታምኑት አስተሳሰብ ይህ ኦፖርቹኒቲ ነው። ልክ እግዚአብሔርን እንደማበደር ነው፣ ፈጣሪን እንደማበደር ነው። እና በሁላችሁም እምነት ሕሊናችሁን በመጠቀም ዛሬ እናንተ ሻል ያላችሁበት ቦታ ያላችሁት ሌላውን እንድታግዙ ነው፣ ሌላውን እንድትነዱ ነው እንጂ እግዚአብሔር የሚያዳላ ነገር የሚያዳላ ስለሆነ አይደለም። እንደገና ደግሞ በጥቂቱ ከታመናችሁ ዛሬ ሰውን ማገዝ፣ ሰውን መደገፍ፣ ለህሊናችሁ መኖር ስትጀምሩ ምንድን ነው እግዚአብሔር ሞር እየጨመረ ነው የሚሰጣችሁ። እና ይህ ለእኔና ለእናንተ ፈተና ነው። ይህ ለእናንተ ጥያቄ ነው። እና ቤቲን ፕሊስ አግዟት። የተከፈተው ጎፈንድሚም የእሷ ነው። ፕሊስ እርዷት እንዳልኳችሁ ያለፈችበት ትራውማ በጣም ከባድ ነው በጣም በአሳዛኝ ሁኔታ ነው ያለፈችው እና እንድታግዟት ነው በዚህ አጋጣሚ እምለምናችሁ የመጨረሻውም ጥያቄ ይህ ነው ማገዝ ደግሞ የማትችሉ ሰዎች እባካችሁ እባካችሁ እባካችሁ ከመጥፎ አስተያየት ተቆጠቡ ፕሊስ ነግ በኔ በሉ ዛሬ ሴትም ወንድም ትራውማ የማይደርስበት ሰው የለም። እንደውም በአሁኑ ዘመን ጊዜ በወንድ ደግሞ እየባሰ ነው እና ፕሊዝ፣ ስለምትናገሩት ነገር መርዳት ካልቻላችሁ ማገዝ ካልቻላችሁ የሚያስጠላችሁ ከሆነ የምትሰሙት ነገር፣ አሁን ለምሳሌ ይህን ስታዩኝ ደስ የማይላችሁ ከሆነ ሌላ ነገር ሂዱ። እናስሙ ብጡ ብዙ ነገር አለ ፖስት የሚደረግ እና እሱ ጋር ሂዱ። ውስጣችሁን ክፉ ክፉ ተናገሩ የሚላችሁ ከሆነ እሷን በማየት ወይም በማየት ወይም እሷን ሳፖርት የሚያደርጉ ሰዎችን አይታችሁ ክፉ ነገር ከመናገር ሌላ ሊጠቅማችሁ የሚችለውን ነገር ሄዳችሁ እዛ ተከታተሉ እና እባካችሁ ከክፉ ነገር ተቆጠቡ። ያለፈችበት ትራውማ ያለፈችበት ነገር በጣም ከባድ ነው። ኢት ቴክስ ሎንግ ታይም ቤቲ ሂል ለማድረግ እጅግ ረዥም ጊዜ ነው የሚያስፈልጋት ምክንያቱም ችግሯ በጣም ከባድ ስለሆነ ነው። እኔ ስለሰማሁት እንኳን ይረብሸኛል። ለዚህም ነው ወጥቼ እናንተን ሼር ያደረግኩትኝ። አትሊስት ይቀልልኛል። እና ፕሊዝ አንደበታችሁን ሰብስቡ። ያለፈችበት መከራ አሁን የምታልፍበት መከራ በቂና ከበቂ በላይ ነው። የሰው ልጅ መሸገም ከሚችለው አንዲት ምስክን ሴት መሸከም ከምትችለው በላይ ነው። ፕሊዝ አትሊስት ዝም በሉ። እና አንዳንድ አስተያየታችሁ አስተያየታችሁንም አይቻለሁኝ። ለምን ስራ አትገባም፣ ስለምን ስራ አትሰራም የሚል ስራ። ከዚህም በፊት ሰርታለች፣ ከዚህም በፊት ነግራናለች የት የት እንደሰራች። መስራት ትችላለች። የስ ግን አሁን ክራይቴሪያ ተጠይቃለች በሕጉ መሰረት ክራይተሪያ ትጠይቃለች እና ቤት ተከራይታ ኮንፎርታብል የሆነ ለልጇ እቃ፣ አልጋ ሁላችሁም እንዳላችሁ ቤታችሁ ውስጥ የምትበሉበት የምታበስሉበት፣ የልጅ አልጋ ብዙ ብዙ ነገር የሚያስፈልግ ነገር አለ እና ብዙም አይደለም። ጎፈንድሚ ሁላችሁም በጣም በስቷ ልመና ነው ምናምን እያላችሁ ነው ነው የምትኖርበት ከተማ በጣም ኤክስፔንሲቭ ከተማ ነው። ቢያንስ በወር የቤት ኪራዩ ሁለት ሺና ከሁለት ሺ አምስት መቶ በላይ ነው። ከዛ በኋላ ደግሞ ኢንሹራንስ የሚባል አለ ለቤቱ ኪራይ። ከዛ ስዌሬጅ ሲስተም የጽዳት የምናምን የሚባል አለ። ወደ ሁለት ሺ አምስት መቶ ነው ወደ ሁለት ሺ ስምንት መቶ ነው። ምናልባት ቤት መከራየት ያለባት ምናልባት የአንድ ዓመት ሊሆኑ ይችላል። እነሱ አምነዋት ልጇን ሊሰጧት የሚችሉበት ምንድነው ስቴብል የሆነ ሜቢ ለአንድ ዓመት ነው። ያ ወደ ሰላሳ ሺህ ዶላር ይፈጃል። እቃዎች ሲገዙ ወደ ሀምሳ ሺ ይሆናል። እንደውም በጣም በጥቂቱ ነው የተጠየቅ ነው። እያንዳንዳችን ሜቢ ስታርባክስ የምንገዛበት ወይ ሜካፕ የምንገዛበት ወይ ሁማን ሄር የምንገዛበት ወይም ጫማ የምንገዛበት እሱ ለአንድ ወር ሳክሪፋይ ብናደርግ እና የምንችለው ሼር ብናደርግ እንዳልኳቸው ይሄ ለእግዚአብሔር ነው። ይሄ የእኛ መፈተኛችን ነው ነገርኳቸው። እግዚአብሔር ሰውን መርዳት ከፈለገ መንግስትን ይገለብጣል፣ ባህር ያናውጣል። እግዚአብሔር ሚራክ አምላክ ነው የሚራክል አምላክ አምላክ ነው። ኢቨን ወጥተን እንኳን መግባታችን እኛ ተአምር ነው እንጂ በራሳችን አይደለም። መኪናችን ላይ ወጥተን ገብተን የምንገባው እግዚአብሔር ስለጠበቀ ወይንም ሚራክል ነው። እግዚአብሔር ከእሳትን ከሰማይ እስከሚያወርድ አይደለም። በሰላም ወጥተን ቤተሰቦቻችን ማግኘታችን ራሱ ተአምር ነው ለእኔ እና ዛሬ እኛ ጥጥ የሻል ያለች ቦታ ተገኘን እና ተጠየቅን። እና በማመስገን ደስ እያላችሁ ነው እንደውም መስጠት ያለባችሁ። ከሌላችሁ ነገር ኦኬ ይህንን እንደምንም ብዬ አካፍላለሁ ብላችሁ ነው መስጠት ያለባችሁ። እና አግዟት፣ እርዷት። ያለፈችበት ነገር ከባድ ነው፣ በጣም ከባድ ነው። እኔ አውርቻታለሁ። ለእኔ ከብዶኛል፣ አዝኛለሁኝ። እኔ ከመቋቋም ከምችለው በላይ ነው። እኔ አላልፍም፣ በዛ መንገድ አላልፍም ነበረ። ግን ቤቲ የእናትና አባቷ ጸሎቶች ጸሎት ነው ብያምናለሁ። እንደገና ደግሞ ልጇም ተስፋ ሰጣት ነበረ ብያምናለሁኝ ለመጠንከር ማለት ነው። እና ፕሊስ ጠንካራ ናት። ያለፈችበት እንዳልኳቸው እኔ አልችለውም መስማት ሁሉ አቅቶኛ ሰውነት የራሱ ይንቀጠቀጥብኝ ነበረ ስሰማ ማለት ነው እና ቴክስ ታይም ሂል ለማድረግ እዚህ ሀገር ደግሞ ሁሉ ነገር በስርዓት ነው። ስራ መያዝ ብዙ አይነት ክራይቴሪያ ይገኛል። ጥሩ ነው። እናት አሁን እኮ ሂጂ እና ስሪ አሜሪካን ተቀምጠሽ ምናምን የምትሉ ሰዎች በመልካም እኮ ማድረግ ትችላላችሁ። ይኸውልሽ የኔ ቆንጆ እንደዚህ ነገር አፕላይ አድርጊ፣ ይሄኛውን ሰርቲፊኬሽን ውሰጂ፣ ይሄኛውን ስልጠና ስልጠኝ፣ ይሄኛው ሾርት መንገድ ነው ስራ ያስይዛል ብላችሁ መምከር ትችላላችሁ። ራደርዳን ክፉ ነገር ከመናገር ቅስምን የሚሰብር ነገር፣ ኦልሬዲ የተጎዳሽ ልጅ ናት፣ አንጨምርባት እና ይህንን ነው ልላችሁ የምፈልገው። አሁንም አግዟት ቤቲም በማንኛውም ነገር በፋይናንስም። እኔ አምናለሁ ከኔ የበለጣችሁ እዚህ ያላችሁ በፋይናንስም፣ በእውቀትም፣ በሙያም በፕሮፌሽንም ያላችሁ ሰዎች አላችሁ። ዛሬ እግዚሐር ነው የሚጠይቃችሁ። ዛሬ ፈጣሪ ነው የሚጠይቃችሁ። ምን አድርገህልኝና ነው አደለ እስር ቤት ገብቼ ምን አርገህልኛለሁ ታርዤ ምን አርገኝ ርቦኝ ምን አርግ ልሃለሁ ነው። እና ለእናንተ ይሄ መፈተኛ ነው። እና ሁላችሁም በምትችሉት ነገር አግዟት ሁላችሁም ሂል እንድታደርግ በዚህ አጋጣሚ ላመሰግን እወዳለሁ። ቤተሰቦች አሁን በዚህ ሰዓት እሷ እናንተ ቤት ላላችሁ ሰዎች ወይም ላስጠጋችኋት ሰዎች በጣም ጥሩ ሰዎች ናችሁ። አግኝቻችሁ ነበረ። እናንተንም እጅግ አድርጌ አመሰግናለሁኝ። በጣም ነው የማመሰግነው። የምትቆይበት የምታርፍበት ቦታ ስለሰጣችኋት እጅግ አድርጌ አመሰግናለሁ። ግን አንድ ነገር የምፈልገው የሰው ሁልጊዜም የሰው ነው አይደለም ሰው ሰነ ልጅ ቀርቶ አይደለም ኢቨን ሲንግል ሆኖ እንኳን ከሰው ጋራ ከሩሜት ጋራ መኖር በጣም ይከብዳል። እና እናንተ ሰዎች አመሰግናለሁ፣ ግን ቤቲ እስቲ የምታርፍበት ጊዜ እንኳን ቁጭ ብላ ውስጧን ብቻዋን ወይም የራሱ የሆነ ነገር አለኝ ብላ ፕሮሰስ የምታረግበት ሕሊኗ የሚያርፍበት እስቲ እናሳርፋት ትንሽ ጎኗን እናሳርፍላት። እና እሱን ነው የምጠይቀው። ትንሽዬ እናግዛት ቢያንስ ለአንድ ዓመት የሚሆን ነገር ወረቀቷን አስተካክላ አፕሊኬሽን አድርጋ ሂል እያደረገች ትራውማ ሂል እያደረገች በምትፈልገው መንገድ በእግዚአብሔርም በማመንም በመዘመርም፣ ሙዚቃ በማዳመጥ ሂል በምታደርገው ነገር በዛ ሂል አድርጋ መልካም ነገር ሆና እንያት። እንደዚህ ስላችሁ እናንተ ተርፋችኋል ተርፏችኋል ገንዘብ አላችሁ ምናምን እያልኩኝ አይደለም። የምኖርበት አሜሪካን ሀገር ነው። ገንዘብ እንዴት ሆኖ እንደሚመጣ እኔ አውቃለሁኝ። በጣም ሳፈር አድርገን ነው የምናመጣው። ዜር ኢዝ ኖ ፍሪ ቲንግስ ሂር። በዚህ አጋጣሚ እንደውም አንድ ነገር ልንገራችሁ። ካሊፎርኒያ እኖር ነበረ ከዚህ በፊት የምኖርበት ከተማ ሳንፍራንሲስኮ ይባል ነበረ። እና ፓርኪንግ በጣም ችግር ነው። እና አንድ ጊዜ መኪናዬን ፓርክ አድርጌ ማለት ነው ቱ ሃወር ቱ ሀወር ፓርኪንግ ነው። በየሁለት ሰዓቱ ሙቭ ማድረግ አለባቸው። አለበዚያ ፓርኪንግ መከራየት ከፈለጋችሁ ሜቢ በወር ለመኪናችሁ ፓርክ ለማድረጊያ ወደ ሁለት መቶ ሀምሳ ብር ነበረ የሚከፈለው በዛ ወቅት ማለት ነው። እና ያንን ነገር መክፈል በሁለት መቶ ሀምሳ ብር አስቡ፣ ሬንት አለ፣ ፉድ አለ፣ ግሮሰሪ አለ። እንደገና መኪናዬን ፓርክ ለማድረግ ብቻ ሁለት መቶ ሀምሳ ብር መክፈል ፌር አይደለም። ስለዚህ ኤቭሪ ቱ ሀወር፣ ቀን ቀን ኤቭሪ ቱ ሀወር መኪናዬን ሙቭ ማድረግ ነበረብኝ ማለት ነው። በዚህ አጋጣሚ ግን ሳንፍራንሲስኮ ከተማ በጣም የፓብሊክ ትራንስፖርት አለ፣ አንደርግራውንድ ትራንስፖርት አለ፣ ባቡር አለ፣ ኤሌክትሪክ ኬብል አለ፣ ካር አለ እና ብዙ መኪና አያስፈልግም። ግን እኔ መኪናው ነበረኝ። ከዛ አንድ ጊዜ ወጥ እየሰራው ሁለት ሰዓቱ አልፎ ትኬት ትኬት፣ ደግሞ ወደ ሰባ ስምንት ሰባ ምናምን ብር ነው፣ ትኬት አገኘው ማለት ነው። በጣም ተናደርኩኝ። አንድ ጊዜ ደግሞ ናፖስ እጄ ሁለት ሰዓት አለፈና ሌላ ትኬት አገኘው። ከዛ በኋላ በ ይህን መኪና መሸጥ አለብኝ ቁ አልኩኝና መኪናዬን ክሬግሊስት የሚባል አለ እዛ ላይ ፖስት አደረግኩት ማለት ነው። ከዛ የሚገዛው ሰውዬ መጣና እኔ ከጠየኩት ገንዘብ አምስት መቶ ብር ቀነሰብኝ ማለት ነው። ሽጭልኝ አለኝ ከአምስት መቶ ብር ቀነሱ። ከዛ እዚህ ሀገር የተወለዱ ሰዎች ነበሩ ጓደኞች፣ እና መኪናዬን እኮ የሚገዛው ሰውዬ መተዋል፣ ግን አምስት መቶ ብር ቀነሰብኝ እኔ ግን መገላገል ነው የምፈልገው። እንዲህ ከዚህ በኋላ ነው ትኬት አልከፍልም፣ ለፓርኪንግ ምናምን አልኩኝ ይችላል ከዛ ከዛ አንደኛው ጠራኝና፣ ምን አለኝ፣ ስንት ብር ነው የምትቀንሽው አለኝ። አምስት መቶ ብር ቀንሽ ነው አለኝ። ቁጭ በይ አለኝ። እሙ አለኝ፣ አምስት መቶ ብር ለማግኘት ስንት ሰዓት ነው የምትሰራው አለኝ። ሳባሰው ብዙ ሰዓት ነው። አምስት መቶ ብር ለካ ታክሱ ተቆርጦ ኢንሹራንስ ተቆርጦ ምናምን ቢያንስ ሜቢ ሁለት ቀን መስራት አለብኝ። ሁለት መቶ በዛ ላይ ደግሞ በጣም ከባድ ስራ ማለት ነው። ከዛ በኋላ ይወልሽ አንቺ ምን ያህል ደክመሽ ገንዘቡን እንደምታመጭ ሰውየውን ግን አምስት መቶ ብር አትቀንሽለት አለኝ። እና አይ አንደርስታንድ ምክንያቱም ገንዘብ እንዴት አድርገን እንደምናመጣው አውቃለሁኝ። እና እንደዚህ ስላችሁ ፍሪ ገንዘብ አላችሁ ማለት አይደለም። ግን ከሌላችሁ ነገር ላይ ሼር ማድረግ ደግሞ ደስ የሚል ሳቲስፋክሽን ይሰጣል፣ ፈጣሪም ይመለከታል። እና ኢትስ ኖት ኢዚ እያልኩኝ አይደለም። እኔም ሰርቼ ነው የማመጣው። እና ግን ካላችሁ ላይ የሆነ ነገራችሁ ሳክሪፋይ ያደርጋችሁ ሼር ማድረግ ማገዝ ብታግዟት ቤቲም ብታግዟት በጣም ደስ ይለኛል። በተለይ ደግሞ ፕሮፌሽናል ለሆኑ ሰዎች ላይ ነው። ሳይኮሎጂ ላጠኑ፣ በሕግ ያሉ ብዙ ብዙ ነገር ካውንስሊንግ የሚሰሩ ዩኖ ኢንከሬጅ የሚያደርጉ ሰዎች ብዙ አይነት ሰዎች አሉ። እስፔሻ በኤሌ በጣም ብዙ ብዙ ሰዎች አሉ እና እነሱም ኢንቮልቭ እንዲያደርጉ የባለፈውን ነገር ትተው ያ እንርዳት ብላ እምቢ ብላ ሁሉ ነገር ሲዝን አለው ነገር ወራት አለው እና ይሄ ታይም ታይም ኦፍ ይላሉ። እነዚህ ክሪስመስ ሲመጡ ክሪስመስ ሲመጣ እዚ ሀገር ሲዝን ኦፍ ጊቪንግ ይላሉ። ታንክስ ጊቪንግ አለ ኖቬምበር ላይ፣ ከዛ ዲሴምበር ላይ ክሪስመስ አለ። ግን ምናልባት ይሄ የመስጠት ወራት ሊሆን ይችላል፣ የማገዝ ወራት ሊሆን ይችላል። እና ይሄ የተሰጣችሁን እድል ቤቲን በማገዝ እንድታውሉት ወይም መልስ እንድትሰጡ ለጥያቄው ነው የማቀርበላችሁ እና ሁለት ጥያቄ ነው ያቀረብኩላችሁ። አንደኛው ፕሊስ ቤቲን አግዟት በማንኛውም ነገር ጎፈንድሚን ላይም ፕሊስ የምትችሉትን ነገር ኮንትሪቢት አድርጉ ለማለት ነው። ሁለተኛ ነገር ደግሞ በጣም ብጠይቃችሁ ቤቲ በብዙ መከራ ውስጥ ያለፈች ልጅ ናት፣ ትራውማታይዝድ የሆነች ልጅ ናት እና አትሊስት ዝም በማለት አለመስጠት መልካም ነው። መልካም ሀሳብ አለመስጠት መልካም ነው፣ ግን ክፉ ነገር ባለመናገር እንድትተባበሩን ነው ጥያቄ የማቀርብላችሁ። ምክንያቱም በጣም በብዙ መከራ ውስጥ ያለፈች ልጅ ናት። እኔ ቆማ መሄዷን ፈጣሪን አመሰግናለሁ ስለሷ። እና ዝም በማለት ብትተባበሩኝ፣ ክፋትን፣ ክፉ ያልሆነ ኮሜንትን ባለመጻፍ እንድትተባበሩኝ ጥያቄ ለእናንተ አቀርባለሁ። አይ ሆፕ ዛሬ እንግዲህ ይህንን ነው ልላችሁ የምፈልገው ከዚህ በኋላ እናንተን ማስቸገርበት ሁኔታ ያለኝ አይመስለኝም። አሁን ግን ይሄ አደራዬን ተቀበሉ። ሁሌም ተማመንባችኋለሁ፣ ሁሌም ኮራባችኋለሁ፣ እናንተ ውብ ኢትዮጵያውያን ወብ ኤርትራውያን ሁላችንም አበሾች፣ እኛ የምንተባበር የምንፈቃቀር ሰዎች ነን። ብዙ መልካም ነገራችን ላይ ደግሞ እሱን አብዝተን እንድንሰራ እንዲሁም ጥያቄ አቀርባለሁኝ። አመሰግናችኋለሁኝ። ከዚህ በኋላ ለማመስገን እንድመጣ ነው የምፈልገው እናንተን፣ ቴንክ ዩ ለማለት እንጂ እናንተን ለማስጨነቅ መከራን ለማውራት የምመጣ አይመስለኝም። ከዚህ በኋላ እንግዲህ የዛሬውን ፕሮግራሚን በዚሁ አቀርባለሁኝ። ቴንኪ ሶማች ለሰብስክራይብ ስላረጋችሁ፣ ኮመንት ስላረጋችሁ፣ ስለሁሉም ነገር እጅግ አድርጌ አመሰግናለሁኝ። እና በሌላ ፕሮግራም እስከምንገናኝ ድረስ ሰላም ሁኑልኝ። ኮመንት አድርጉ። ጥያቄያችሁን አቅርቡ። በተሻለ መጠን ልመልስላችሁ እሞክራለሁኝ። ሰላም ሁኑልኝ። ደህና ሁኑ።